ኩኩና ሃና በሳሚ ጉዳይ ተጣሉ፣ ተደባደቡ። ሃና እባክሽን በቃ ዝም በይ ዝም በይ ነው የምልሽ እያለች ትላታለች። ኩኩ ደግሞ ለሀና ቆይመት እኔ ምን ላድርግ? እሱ ራሱ እኮ ነው ኩሽና ድረስ መጥቶ እወድሻለሁ አፈቅርሻለሁ ያለኝ። ቆይማና ታዳኒ ምንድነው ማድረግ ያለብኝ ትላታለች እሱ እወድሻለሁ ካለኝ እኔም እወድዋለሁ እያለ ትላለኝ። ከዛም ቤቲ በመሀል ትገባና ደግሞ እኮ የሚገርመው ነገር እሱም እወድሻለሁ ሲላት እሷም ደግሞ እወድሃለሁ ብለዋለች እያለ የተላለይ ነገር ስታቀሳስር ሀና የዚህ ጊዜ በጣም ተናደደች። በኩኩ ማለት ነው። ኩኩ ሀናን በጣም እያናደደችት ትገኛለች። እየሳቀች ቆይመ እኔ በቃ ምንድነው ማድረግ ያለብኝ እሱ እኔ አፈቅርሻለሁ ኩኩዬ ሲለኝ እኔም ደግሞ መልሼ እኔም አፈቅርሃለሁ ሳሚ እያልኩት ምን ሆንሽ አንቺ ታዲያ ወይስ አንቺን አፈቅርሻለሁ ስላላለሽ ነው እያለች ሃና እና ቤቲን ደማቸውን ተንተገጥገዋለች። በጣም ነው የተናደደችው ሃና ምክንያቱም ሶስቱም ሴቶች ሳሚን ያፈቅሩታል። ቤቲ እንደተለመደው እርጉዝ ነኝ ብላ ሆዷ ውስጥ ጨርቋን ወትፋ መቼ እንደሚወለድ ያልታወቀለች እያለች ኩኩም አሽሞር ትናገርባታለይ። እሷ ግን እርጉዝ ነኝ በማለት ሳሚን የራሷ ለማድረግ እየጣረች ነበረ፣ አልተሳካላትም። አሁን ጭራሽ ከሀናም አልፎ ኩኩን አፈቅርሻለሁ ብሏታል። እሷም ደግሞ ስለምትፈልገው እኔም አፈቅርሃለሁ ሳሚዬ ብላ መልሳለታለች። ከዛም አንቺ ቀንተሽ ነው አይደል ቀንተሽ ነው እያለች ስትላ ኩኩ ሀናን ትነሳና እገልሻለሁ እገልሻለሁ እያለች ትደበድባታለች። ይደባደባሉ። በዚህ መሀል ቤቲ መሀል ትገባና ለመገላገል ትሞክራለች ሁለቱንም ኩኩንም ተይ ሀናንም ተይ እያለች ትጮህባችኋለች። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁሌ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አብራችሁ ይቆዩ። ከዛም ሀና ኩኩ እየተደባደቡ እያለ ሳሚ ደርስባችኋል አረ ኡኡ እያለች ቤቲም ትጮሃለይ። ቤቲን ሀና ወደዛ ትገፈትራታለች። ስትገፈትራት ድንገት ሳሚ ደርስና ምን ሆናችኋል? ቆይ ይልና ሁለቱንም ወደዛ ይገላግላችኋል። ቤቲ በመሀል ትጮሃለች አንተ ኧረ ኡኡ ተጋደሉልህ እያለች ትጮሃለይ ማለት ነው። ከዛም ቤቲ ሀናን ይዛታለች። ሳሚ ደግሞ ኮኮን ይዞ ወደ ውጭ ሮጣል ማለት ነው እንግዲህ በዚህ መሃል በጣም ነው የተበሳጨችው። ሃና ቤቲ ልቀቂኝ ልቀቂኝ ትላለች። ቤቲም በጣም ስለተገረመች እንዴት ኩኩን ሳሚ ወደ ውጭ እዟት ይሮጣል ብላ ወደሱ ላይ አፍጠጣ ነው ያለችው። ከዚሁ መሃል እንግዲህ ሀናም ልቀቂ ስትላት ልቅቅ አደረገቻት። ቤቲም ሀናን ቤት ውስጥ ትቆጣለች። ሳሚም ኩኩን ወደ ውጭ ይዞ ወጥቶ እየተቆጣት ይገኛል። ቆይ አንቺ ምን ሆነሽ ነው? ምን እያደረግሽ ነው ያለሽው? አንገትሽን ደፍተሽ መስራት አትቼም ወይ ሲላት ኩኩ፣ አንተ ሳሚ፣ አንተ እኮ ያልገባህ ነገር አለ። እኔ ከዚህ ቤት ሁል ጊዜ እየተሰደቡና እየተደበደቡ መኖር ሰልችቶኛል ትለዋለች። ከዛም ሳሚም ኮኮ አንቺ ራሱ እኮ ከዚህ ያልተናነሰ ነገር ነው እያደረግሽ ያለሽው። ለምንድ ነው የማታሳልፊው? ማሳለፍ የሚባል ነገር እኮ አለ። ለምንድነው አሳልፈሽ ዝም የማታያቸው ይላታል። ሀና በጣም ተናዳለች። ቤቲም እየተቆጣች ነው። ቆይማ አንቺ ለምንድ ነው ሰሞኑ እኮ ስሜታዊ እየሆንሽ ነው? ራስሽን አረጋጊ። እኔና አንቺ እኮ ብዙ ኃላፊነት ያለብን ሰዎች ነን። ለምንድ ነው ደግሞ ለዚች ለገርዳም ሴት እንደዚህ የምትሆኝው? እያለይ ትነግራታለች። ሃናም እንግዲህ እሷ እዚህ ቤት አትቀመጥም፣ እኔ እገላታለሁ፣ ወይ ከእኔ ወይ ከእሷ። ቆይ አሁን ትምጣ፣ እሷ ዝች ቤት ካደረ ዛሬ እኔ ሞቻታለሁኝ እያለች እየዛታ ትገኛለች። እናም እንግዲህ እኔ ሀና አይደለሁም እኔ እኮ ዝም ስላት በጣም አበዛችሁ፣ ጭንቅላት ላይ ወጣችሁ እኮ በጣም በጣም ትላለች ሀና በዚሁ መሐል ቤትን አብራ ታቀጣጥላለች፣ እሳት ማለት ነው። ቤቲ ደግሞ በጣም በጣም ነው ያበዛችሁ። እሷማ በጣም ነው የጠገበችው እያለች ትላታለች ሀና እንኳን እንደዚህ ብላትና። ኩኩ ሳሚን ስላፈቀረችባት በጣም ነው የጠላቻት። ምክንያቱም ሃናም ሳሚን ትፈልገዋለች። አሁን እንግዲህ አንድ ወንድ ለሶስት አፍቅረው መከራቸውን አዩ፣ ተሰቃዩ። እዚህ መሃል ማለት ነው ኩኩም ስሞታዋን ለሳሚ እየነገረችው ትገኛለች። ቆይሲ ምን ሆነሽ ነው? ምንድን ነው የተበደልሽው እያለ ይላታ ሳሚ እንግዲህ ኩኩ በጣም እያለቀሰች ነው። አይ አይደለም ሳሚ፣ አንተ ኳ ያልገባ ነገር አለ። እኔ እዚህ ቤት በጣም መሮኛል፣ መኖር አልፈልግም። በቃ እንደውም ከዚህ ቤት ወሰደኝ፣ በቃ ወሰደኝ ትለዋለች። ቤቲም ሀናን እየተቆጣቻት ነው። አንቺ ለማንኛውም ቆይ አትቸኩይ፣ ተረጋጊ፣ እሷን ከዚህ ቤት ለማስወጣት አትቸኩይ እያለች ትናታለች ሀና ግን በጣም ስለተበሳጨች ልትረጋጋ አልቻለችም። ቤቲ አንቺ እኮ ትልቅ ሰው ነሽ፣ ለምንድን ነው የማትረጋጊው? ማን ወጪ ማን ተቀማጭ እንደሚሆን ከዚህ ቤት ገና አለየለትም እያለ ትላታለኝ። ምክንያቱም ቤቱ የሳባ ነው። ሳባ ቤቱ ልታስለቃቸው እንደምትችል ስላወቀች ነው ቤቴ። እናም ሀናም አሳያታለሁ፣ ከዚች ቤት ዛሬ መንጥሬ ነው የማስወጣት ታያለሽ እያለ ትላለች። ቤቲም እንግዲህ ባክሽን ተረጋጊ፣ አሁን ለማንኛውም ተረጋጊ። አንቺ እኮ ትልቅ ሰው ነሽ ትላለች ቤቲ። በዚሁ መሀል ጥሩ ነገር ትናገራለች። በዚሁ መሀል ደግሞ ለሀና ሳታቀጣጥልባታለች። ሳሚ ራሱ እኮ ግን የሚገርም ነው። ጭራሽ ጭራሽ ኩሽና ድረስ ገብቶ አፈቅርሻለሁ ይላታል፣ ለዚች ለገርዳሚ እያለች ትሳደባለች ማለት ነው። ኩኩን፣ ቤቲ ለሀና አስቢውሺ፣ አሁን ሳሚና ኩኩ አንድ ላይ ሲሄዱ እያለች ትሰቃለች አይሃና አይሃና እያለች የባሰ እሳት እያቀጣጠለችባት ትገኛለች። ኩኩም ሳሚን እየለመነችው ትገኛለች። በቃ ሳሚ እወድሻለሁ፣ አፍቅርሻለሁ ብለኸኛል። ስለዚህ ለምንድን ነው ከዚህ ቤት የማታስወጣኝ? ውሰዴ በቃ ትለዋለች። ሳሚ ግን ኩኩ እንደሱም አይሆንም ይላታል። ለምን ሳሚ ለምን? እኔ እኮ በአንተ ጉዳይ ነው እንደዚህ እየተሰቃየሁኝ ያለሁት እያለች ስለዋለች ኩኩም ለሳሚ ደጋግማ ቆይ ሳሚ፣ ግን አፈቅርሻለሁ ብለኸኛል አይደል? ብለኸኛል አይደል? ትለዋለች። ከዛ ሳሚም አፉ እየተንተባተበ ተባተበ አዎ አዎ አዎ፣ ኩኩዬ አፈቅርሻለሁ ብዬሻለሁ እንዴ? ይልና ይጠይቃታል። ኩኩም አዎ ሳሚ፣ አዎ አፈቅርሻለሁ ብለኸኛል ትለዋለች። ሳሚም ግራ የተጋባ በተወዘጋገበ አይምሮ ኩክዬ ምን አልባች በሕልሜ ይሆን እንዴ ይላታል። ኩኩ ይህንን ስትሰማ፣ እንዴ ሳሚ ምን የሆንክ ነው? እየቀለድክብኝ ነው እንዴ ያለኸው አንተ ራስ አይደለህ እንዴ ባለፈው እንደምታፈቅረኝ የነገርከኝ ትለዋለች። ሳሚም እየተንተባተበ እሱማ አዎ አፈቅርሻለሁ ያልኩሽኮ ግን ኩኩዬ ይላታል። ውድና እየተከበራችሁ የቻናሌ ቤተሰቦች በቀጣይ ቪዲዮ እስከምንገናኝ ለዛሬ እዚህ ድረስ ይበቃናል። ለነበረም ቆይታ ከልብ አመሰግናለሁ። ከተመቻቹ ላይክ ሽር አድርጎ ሀሳብ አስተያየት በኮሜንት። ባይ ባይ